በጠቅላይ ሚኒስትር ጽህፈት ቤት የካቢኔ ጉዳዮች ኃላፊ ሚኒስትር በተመራ ቡድንና ከፍተኛ አመራሮች በተካተቱበት በጋምቤላ ክልል የግብርና ኢንቨስትመንት ሁኔታ ላይ ዝርዝር ጥናት ተካሂደዋል። በክልሉ ሶስት ዞኖችና ሰባት ወረዳዎች ውስጥ በ623 ባለሀብቶች ላይ የተሰራው ጥናቱ ኢንቨስትመንቱ ያለበትን ደረጃ በመዳሰስና ችግሮችን በመለየት ከመፍትሄ ሀሳቦች ጋር ለጠቅላይ ሚኒስትሩ ቀርቦ ውሳኔ ተላልፎበታል። ጥናቱ ከለያቸው ችግሮች መካከል መሬት የወሰዱ ባለሀብቶች ወደ ልማት አለመግባት አንዱ ነው። ይህ ጥናት በሚካሄድበት ጊዜ እነዚህ ባለ ሀብቶች ምን ያህል ለመሬት ማልማት አለባቸው በሚል ከውላቸው አንጻር በሚታይበት ጊዜ አራት መቶ አምስት ሺህ ሄክታር መሬት ማልማት ነበረባቸው። ይህ ጥናት በሚጠናበት ጊዜ ባለ ሀብቶቹ አልምቶ የተገኙት 64 ሺህ ሄክታር ነው። በአጠቃላይ 15.68 ፐርሰንት ብቻ ነው የለማው። ከ623 ባለሀብቶች ውስጥ 369 ባለሀብቶች ማልማት እንዳልጀመሩ ያሳየው ጥናቱ፣ 152 ባለሀብቶች ከውልና ከይዞታቸው ውጪ 4000 የሚደርስ ሄክታር መሬት ይዘው ተገኝተዋል። 397 ባለሀብቶችም ከመሬት ይዞታቸው ጋር ተመጣጣኝ የሆነ የእርሻ መሳሪያ የሌላቸው መሆኑን አመልክቷል። መሬት ከወሰዱ ባለሀብቶችም 48 ባለሀብቶች የመሬት ኪራይ ወይም ሊዝ በተቆራረጠ መልኩ የሚከፍሉ ሲሆኑ፣ 119 ባለሀብቶች ምንም አይነት የመሬት ኪራይ ያለመክፈላቸውን ጥናቱ አረጋግጧል። ባለሀብትን ለመመልመል መሬት ለመስጠት የሚያስችል መመሪያዎች የተዘጋጁ አልነበረም። የውጥናቱ ግኝት ይህን ያሳያል። በባለሙያ ሳይጣሩ እና ሳይሟሉ ባለሀብቶች ይመለመላሉ። በአመራር ደረጃ ያሉ አካላት ትእዛዝ ይለክለ ኢንቨስትመንት ፈቃድ ይሰጥ ሲባል እንደሚሰጥ ይህን ለማየት ይሞክረናል። ብቁ የሆኑ አቅም ያላቸውን ባለሀብቶች በመመሪያ በኩልም እንደፈደራልም ጉድረት እንዳለ ማየት ይቻላል። የባንክ ብድር አሰጣጥና የቀረጥ ነጻ መብት ተጠቃሚነትም ጥናቱ ከለያቸው ችግሮች ይካትታሉ። የባንክ ብድር ከወሰዱት 33 በመቶ ብቻ ናቸው ለማልማት የተንቀሳቀሱት። 104 የባንክ ብድር የወሰዱ ባለሀብቶችም የካርታ መደራረብ ታይቶባቸዋል። ከብድር አሰጣጥ ጋር የደላላ አቀባባይነትና የባለሙያዎች የሥነ ምግባር ብልሽነት ዋናው ምክንያት መሆኑን ጥናቱ አመልክቷል። ከ592 ሚሊዮን ብር በላይ ለትራክተርና ማሽነሪ መግዣ ከልማት ባንክና ንግድ ባንክ ለባለ ሀብቶች የተለቀቀ ቢሆንም ሰባት ትራክተሮች በመስክ እይታ ወቅት አልተገኙም ብሏል ጥናቱ። ቀረጥና ታክስ ነፃ ተጠቃሚነት ደንብ በሚኒስትሮች ምክር ቤት የወጣ አለ። ይህንን ደንብ ለማስፈጸም የሚያስችል መመሪያ፣ በተለይ ደግሞ ከተሽከርካሪ በተለየ ሌሎች መመሪያዎች እንዳልወጡ ለማየት ተችሏል። ከቀረጥ ነፃ ያስገቡ ባለ ሀብቶች ብዛት ከ242 ባለ ሀብቶች ውስጥ በመስክ የተገኙት የ225 እንደሆነ አይተናል። የጋምቤላ ህዝቦች ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ ጋትሎ አክቱትኮት በጥናት የተከናወነ ስራ አለመሆኑና፣ ከፌዴራል መንግስት ጋር በግልጽነት አለመሰራቱ ለችግሩ በወቅቱ መፍትሄ መስጠት አለመቻሉን ገልጸዋል። እርምጃ ያልተወሰደ ምክንያት በግልጽነት ከፌዴራል መንግስት ጋር ባለማድረጋችን ምክንያት ነው ትልቁ ችግር ምክንያቱም መሬቶቹ ተለይቶ መቀመጥ ነበረባቸው ነው። ስለዚህ መሬቱ ባለመለየታችን ማነው ሕግወጥ ማነው ህጋዊ የሆነ አካል ለመለየት ባለመቻል ነው ችግሩ ማለት ነው። ባለሀብቶች መልመላ ስንገባ አስቀደመን መሰረት የነበረበት ጥናት ስራዎች ናቸው። መሬቶቹ በጥናት ታጅበው ሲጠኑ ማን የት አካባቢ መልማት እንዳለበት ይምልክ የተለየ ስራ አይከብድም ማለት ነው፣ ግን ስራውን ተወሳስበዋል። ጥናቱ ያመላከታቸውን ችግሮች ለመፍታትና ለማስተካከል በጠቅላይ ሚኒስትሩ የውሳኔ ሀሳብ ተላልፎ ተግባራዊ እንቅስቃሴ መጀመሩ ተጠቁሟል።